ሶስት ሰዓታትን የፈጀው የጠቅላይ ሚኒስትሩ የፓርላማ ቆይታ ደሳለኝ ጫኔን ለማብጠልጠል ተቺዎችን፣ ለማቃለል ራስን ለማሞጋገስ ያገለገለ ሆኖ ተጠናቋል። የብልጽግናዎቹ ሰዎች እነ ብርሃኑ ነጋ የላኳቸውም ሰዎች ለጠቅላይ ሚኒስትሩ ጆሮ የሚጥሙ ውዳሴዎችን ሲያቀርቡበት የነበረውን ፓርላማ ደሳለኝ ጫኔ ግን ጦረኛ መንግስት አገርን ማባሪያ የለሽ ጦርነት ውስጥ ያስገባ፣ የሙሉ ጊዜ እልቂት ጠማቂ አገዛዝ፣ ጠቅላይ ገዢ ነው ወዘተ እያሉ በስሙ ሲጠሩ ተደምጠዋል። ይህ ጥያቄ ለጠቅላይ ሚኒስትሩ ተጽፎ ከደረሳቸው አንድ ሳምንት ያለፈው ቢሆንም እንደ አዲስ ሲሰሙት ግን መናደዳቸውን መደበቅ ተስኗቸው ታይተዋል። አገዛዛቸውን የሚፋለሙ ኃይሎችን ደግሞ በመተት እየተዋጉኝ ነው ብለዋል። ከጥቂት ዓመታት በፊት እሳቸውን ያሰማሩት የጥላቻ መንጋ በትግራይ የደረሰባቸውን ሽንፈት ለመሸፈን ጁንታው አንገታቸው ላይ መተት አስሮላችኋል ይሉ ነበር። ዛሬ ደግሞ አማራና ኦሮሚያ ያሉትን ታጣቂዎች ጥይት እንዳይመታን ብለው የጅብ ቆዳ አስረዋል ብለዋል። ይህም ሳይበቃቸው የጅብ ግልገል ይዘው ሲጓዙ ታጣቂዎችን አገኘን ለምን ስንላቸው ጥይት እንዳይመታን አሉን በማለት ጉዳዩን ከጥንቆላ ጋር አያይዘው ሲናገሩ ተደምጠዋል። ከእርሳቸው ስልጣን መያዝ ወዲህ በአገሪቱ ያለውን እልቂት በማስመልከት ለቀረብላቸው ጥያቄ ሲያብራሩም ግጭት ባቤልና ቃይል ዘመን ጀምሮ የነበረ ነው በማለት በእሳቸው እንዳልተጀመረ አድርገው አብራርተዋል። ቀይ ባህር ከኢትዮጵያ ግዛት ከ30 ኪሎ ሜትር ርቀት ላይ እንደሚገኝ ያስታወሱት አብይ የራሳቸውን መጽሐፍ ገጽና ርዕስ እየጠቀሱ ስለ ቀይ ባህር ማሰብና መጽሐፍ የቆየ ተግባራቸው መሆኑን ለማስረዳት ጥረዋል። ከኤርትራ ጋር ለመዋጋትም ቅድመ ሁኔታ አስቀምጠዋል። በኢኮኖሚ አመጣሁት ያሉትን ለውጥ አፍሪካውያን የሚቀኑበት በኢትዮጵያም ታሪክ ታይቶ የማይታወቅ ብለውታል። ስለ ኢኮኖሚ ሲናገሩ የሚፈጥሯቸውን ቁጥሮች የሚሞግቱባቸውን አካላት ከመሪ በማይጠበቁ ቃላት ከሳቸው አንደበት ሲወጣ ግን በተለመደ ዘለፋ አጣጥለዋቸዋል። የትግራይ ጊዜያዊ መንግስት እንደ አዲስ እንደሚዋቀር ለዚህም አዋጅ እንደሚሻሻል ግለሰቦችም ተገምግመው እንደሚቀየሩ ተናግረዋል። አቶ ጌታቸው ረዳን ጀነራል ታደሰ ወረደንና ጀነራል ጻድቃንንም ሲያመሰግኑ ተሰምተዋል። ከህወሓት ጋር እየተነጋገሩ መሆኑንም አንስተዋል። በዝርዝር እንመልከተው። የሙሉ ጊዜ ጦረኛና አልቂ ጠማቂ አገዛዝ እንዲሆን አድርጎታል። ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሽፕ ምክንያት ሰላም ከራቀን ከራረ። ግላጭ ስድብ አይፈቀድም ፓርላማ ውስጥ ጦረኛ ግጭት ጨማቂ ጆሮ የሌለው ከሚል በላይ ስድብ ምናለን? ባለፉት ስድስት ዓመታት በኦሮሚያ በትግራይ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የዳህር አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። በእርሶና በእርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው? የትግራይ ውጊያ ያሉት አዝማች አልነበሩ እንዴ? ደርሶ በ2013 ያዘጋጁትን የእሳቸውን የምርጫ ድግስ አጅበው ፓርላማ ድረስ የሄዱላቸውን ሰዎች ሳይቀር እስር ቤት ያጎሩት ጠቅላይ ሚኒስትሩ ህዝቡም ሚዲያውም የሚያነሳቸውን ሐሳቦች ሲጠየቁ ስድብ ነው ብለው ይደመድሙታል። ይህንን ሲናገሩ ደግሞ የተንጠባጠቡ አጨብጫቢዎች አጅበዋቸዋል። አብይ ከዚህ ቀደም ባሉት ጊዜያት ስለ ጦርነት ማቆምና ሰላም ስለማምጣት በወንድማማቾች መካከል ያለን መተላለቅም ስለማስቀረት ሲጠየቁ ደጋግመው የሚመልሱት መልስ በኢህአዴግ ጊዜ ፌስቡክ ስላልነበረ ነው እንጂ ያኔም ሰላም አልነበረም፣ ንጉሱ በሰላም አገር ያስተዳድረበት ዘመን የለም፣ ደርግ 17 ዓመት ተዋግቷል ግጭት በእኔ የተጀመረ አይደለም የሚል ነበር። በዛሬው የፓርላማ ውሏቸው ከኢህአዲግና ደርግ ንጉሡና ልጅ እያሱ ዘመን ወጥተው ወደ ብሉይ ኪዳን ዘመን ገብተዋል። ግጭት በእኔ አልተጀመረም፣ በወንድማማቾች መካከል መጋጨት የተጀመረው በአቤልና ቃይል ዘመን ነው በማለት የብሉይ ዘመንን አጣቅሰው ግጭትን ሩቅ አድርገው ከስተዋል። ግጭት ከሁሉም ኩነቶች በላይ ከሰው ልጅ ተፈጥሮ ጋር ከሞላ ጎደል እኩል የነበረ ነገር ነው። ሰው ተፈጠረ፣ ግጭት ጀመረ። ያው እንደምታውቁት በአቤልና በቃይል እንደጀመረው ማለት ነው። ከሰው ልጅ እድሜ ጋ ነው ግጭት የኖረው። የሰው ልጅ በብሉይ ዘመን ከነበረበት የሰላም ወጥ ወጥቶ አለማዊ የዓለም ችግር መፍቻ ዘዴዎቹን አብጅቶና አብዝቶ አብዛኛው የዓለም ሕዝብ በሰላም በሚኖርበት በዚህ ወቅት እርሶ የሚመሯት ሀገር ለምን ሚሊዮኖች የሚያልቁባት ሆነች? ዓለም ከአቤልና ቃየል ዘመን የበለጠ ስልጡንና ዘመናዊ ሆኖ ምድር ብቻ ሳይሆን ሰማይም ለሰው ልጅ ምቹ እንደሆን እየሰራ ባለበት በዚህ ወቅት እርስዎ ግን በጓንዴና ጎራዴ ጭምር ተዋግተ ስልጣኔ ናድን በድንጋይም ቢሆን ታንክ ማር ከታጠቀ ያለ መንግስት መሪ መሆንን መዘንጋቶ ለምንድን ነው? ከእርስዎ በፊት በየትኛውም ዘመን አጋጥሞ የሚያውቅ እልቂትስ በእርስዎ ዘመን መፈጠሩ ለምን ይመስለዎታል? ሰውን ከነነፍሱ ከማቃጠል በቢላ እስከማረድ ድረስ የሚጨክን የእህቶቹን ገላ ሳይቀር አይቀር ጦር ሜዳ የሚያደርግ ሰራዊት ጠቅላይ አዛዥ መሆን አይረብሽዎትምን ብሎ የጠየቃቸው ግን የለም። ይልቁንም ሽፍታና ጽንፈኛ እያሉ የሚጠሯቸውን የአማራና የኦሮሚያ ታጣቂዎችን በመተትና በጥንቆላ የሚዋጓቸው መሆናቸውን በመግለጽ ሲናገሩ ተደምጠዋል። ትምህርት ምን ያደርግላቸዋል? የጅብ ቆዳ እጃቸው ላይ አስረው ጥይት አይመታንም ብሎ የሚታገሉ ሰዎች ትምህርት ምን ያደርግላቸዋል? በቅርቡ አንድ ቦታ ላይ የጅብ ግልገል ተሸክመው ሲሄዱ አገኘናቸው። ለምን ሲባል ጥይት እንዳይመታን? እና እነዚህ ድንቁርና ጌቶች ትምህርት እንዳይስፋፋ በብዙ እየጎዱን ይገኛሉ። እንዲህ ያሉ ገለጻዎችን ከጥቂት ዓመታት በፊት በትግራይ ጦርነት ጊዜ ሲናገሩ የሚደመጡት መንጋዎቻቸው ነበሩ። ከትግራይ ተሸንፈው ከወጡ በኋላ እሳቸው ሕዝቡ እንደ ሕዝብ ወጋን ብለው ሲናገሩ፣ ደጋፊዎቻቸው ደግሞ ሕዝቡ በጠቅላላ ከመዋጋቱ በተጨማሪ ጁንታው አንገቱ ላይ መተት አስሮ ልኮብናል ይሉ ነበር። ይህንን የጥንቆላ ነገር ዛሬ ጠቅላይ ሚኒስትሩ ራሳቸው ገብተውበታል። የጅብ ግልገል ይዘው ተገኙ ያሏቸውን ታጣቂዎች ማንነት ግን አልጠቀሱም። ታዲያ ብልጽግና ይህንን የመሰለ የፕሮፓጋንዳ መረጃ እንዴት በቴሌቪዥን ሳያሳየው በአክቲቪስቶቹም ሳያሰራጨው ቀረ? አንድ የፋኖ ወይም የኦላ ታጣቂ ከጅብ ግልገል ጋር ተያዘ ብላችሁ ሳትናገሩ የመክረማችሁ ሰበብ ምንድን ነው? ከተያዘ እንዴት ለሚዲያ ያላበቃችሁትም ብሎ ያነሳባቸውም የለም። ከዚህ ቀደም በአማራና ኦሮሚያ ካሉ ታጣቂ ኃይሎች ጋር በድብቅ እየተደራደርን ነው ማለታቸውን ያስታወሱት ጠቅላይ ሚኒስትሩ ያ ንግግር ከሁሉም ጋር በተናጠል የተካሄደ እንደነበርም አስረድተዋል። ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያቸው ነበር።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 ግደሎትም ክቡርነቶ እርስዎ ከጎረቤቶቹ ጋር የማይዋጉት ጎረቤቶቹ በኢትዮጵያና በህዝቦቿ ላይ እንጂ በእርስዎ ስልጣን ላይ አደጋ እንደማይጥሉ ስለሚያውቁ ነው። ከራማ እስከ ዘላንበሳ የገባው የሻዕቢያ ጦር ኢትዮጵያውያንን እያነቀ ወደ ሳዋ የሚወስድ እንጂ የሚወዱትን የአራት ኪሎ ቤተ መንግስት የሚነካ አይደለም። የፈረሰው የሱዳን መንግስት እንኳን በእርስዎ ግብዣ 50 ኪሎ ሜትር የአልፋሽጋን መሬት ወስዶ የጎንደርና አርሶ አደሮች ነቅሎ አባረር እንጂ የእርስዎ ስልጣን ላይ አንዲት ቃታ አልሳበም። የሶማሊያ መንግስት ታጣቂዎች ከምስራቅ ኢትዮጵያ ወጣቶችን አፍነው ወሰዱ እንጂ ወደ አዲስ አበባ አላቀኑም። አልሸባብ በታሪኩ ለመጀመሪያ ጊዜ 250 ኪሎ ሜትር ወደ ኢትዮጵያ ዘልቆ በፈጸመው ጥቃት የሞቱት ኢትዮጵያውያን እንጂ፣ ስልጣኖ ተነክቶ ቢሆን ኖሮ ክተት መክታን ክት ብለው እንደሚያዘምቱ ይታወቃል። አሁንም ክቡርነቱ ደቡብ ሱዳን አንድን ወረዳ ከነዋና ከተማው ስትጠቀልል የሚወዱትን ስልጣን አልጎነተለችም። እናም እርሶ የሚዋጉት ለስልጣኑ እንጂ ለአገር ሉዓላዊነትና ለሕዝቦች ደህንነት አይደለምና ሰባት ዓመት ሙሉ አገሩን ከሚወሩ አካላት ጋር አለመዋጋትን እንደ ስኬት አይቁጠሩት። አገርን መከላከል፣ ሕዝብን ከጥቃት ማዳን የአንድ ኃላፊነት የሚሰማው ከሥልጣኑም አብልጦ አገሩን የሚወድ መንግስት ግዴታ ነው። ይህ ግን እርስን የሚመለከት ሆነምና አላደረጉትም የሚለውን አንስቶ የጠየቃቸው ባይኖርም አብይ የሚዋጉት ስልጣንን ለማዳን ወይም የስልጣን ምንጭ ግጭት ነው ብለው ስለሚያምኑ ነው የሚለው ግን አሁን አሁን አወዛጋቢነቱን ብዛም ነው። የኤርትራም ሆነ የሱዳን ወረራ፣ የደቡብ ሱዳን መምጣትም ሆነ የጅቡቲ ማጥቃት፣ የአልሸባብ ሽብርም ሆነ የሶማሊያ አገታ በኢትዮጵያንና በአገር ሉዓላዊነት ላይ የተሰነዘረ እንጂ ከአብይ ስልጣን ላይ አንዲት ጋት የመውሰድ ዓላማ አልነበረውምና እሳቸውን ከመንበር ዘንባባቸውን ከአራት ኪሎ የመንቀልም ዕቅድ አልነበረውምና የቱርክ ድሮን ወይም የሩሲያ ታንክ አልተተኮሰበትም። እነዚህ በጎጃምና በወሎ በሸዋና በጎንደር በወለጋና በባሌ ይከሰከሳሉ። አሁን ግን ስለ ቀይ ባህር ባወሩበት ንግግራቸው አንዳችም ዲፕሎማሲያዊ ግንኙነት ምንም አይነት የቴሌኮም መገናኛ ዘዴ ከሌላቸውና ለይቶላቸው ከተቆራረጡት የቀድሞ አለቆቻቸው የሻቢያ ባለሥልጣናት ጋር ሊዋጉ የሚችሉበትን ቀዳዳ መኖሩን ጠቁመዋል። እንደ ሁልጊዜውና እንደሚጠበቀው ጦርነት አያስፈልግም፣ እኛ የመዋጋት ፍላጎት የለብንም ካሉ በኋላ ሁለት ወሳኝ ነጥቦችን አንስተዋል። አንደኛው በእኛ ተነሳሽነት የምንጀምረው ጦርነት የለም፣ ግን ተዘጋጅተናል የሚል ቅድመ ሁኔታ ሲሆን፣ ሁለተኛው ደግሞ ቀይ ባህርን መንካታችን አይቀርም፣ የቀይ ባህር ጉዳይ የህልውና ጉዳይ ነው የሚል ነው። የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን ማንም ደፍሮ አይሞክረንም በቂ ዝግጅት ስላለ። የምንዘጋጀው ግን ውጊያ ለማስቀረት ስለሆነ በእኛ ኢኒሽቲቭ ከማንም ጋር የመዋጋት ፍላጎት የለንም። ይህ ዓለም አንድ ግለሰብ ያን ግለሰብ ኩባንያ ማርስ ላይ ወጣለሁ የሚልበት ማርስን ወጥቼ ወርሳለሁ የሚልበት ዓለም ውስጥ እየኖር ሰላሳ እና አርባ ሃምሳ ስልሳ ኪሎ ሜትር ያለችን ቀይ ባህር ለመንካት አናለምም ማለት የሚቻል አይመስለኝም። በእኛ ተነሳሽነት ጦርነት አንጀምርም ማለትዎ ምንድ ነው ክቡርነቱ? የኢሮብ ወጣቶች እየታፈሱ የኤርትራ ወታደር እንዲሆኑ ሳዋ ከመላክ በላይ የኢትዮጵያን ግዛት 50 ቀበሌዎችና 80 ኪሎ ሜትር ጠቅልሎ ከመውሰድን በላይ ሻቢያ ምን ያድርግ ነው? ወይስ የእኛ ጉዳይ ራማና ዛላንበሳ ሳይሆን ቀይ ባህር ነው? እናም ሰተት ብለን ወደ አሰብ ስንሄድ የሚዋጉን ከሆነ እንዋጋለን ማለት ሆነው? ብሎ የሚሞግት ሰው ያልገጠማቸው አብይ ስለ ቀይ ባህር ስጽፍ ነበር በማለት የራሳቸውን መጽሐፍ እያጣቀሱ ተናግረው ወደ ጠቀሱት ባህር ካለ ጦርነት እንዴት እንደሚገባ ግልጽ ያለ ነገር ሲያስቀምጡ አልፈዋል። በዚያ በኩል አገሮቹ ከባህር ክልላቸው ሊሰጡ ወይም ሊሸጡ ፍላጎት ከሌላቸው ይህንን የህልውና ጉዳይ ነው የሚሉትን አጀንዳ እንዴት ያስፈጽሙታል ለሚለው ሐሳብም ማብራሪያ አላቀረቡም። ስለ ትግራይ ክልል አሁናዊ ሁኔታ የተቆጠበ ማብራሪያ የሰጡት ጠቅላይ ሚኒስትሩ የክልሉ ፖለቲካዊ ትርምስ የተመቻቸው ይመስላል። አቶ ጌታቸው ረዳ የቻይናውን ሰንዙን ጠቅሰው እንደተናገሩት አብይ ሳይዋጉ እያሸነፉ ያሉትን የትግራይን ፖለቲካዊ ትርምስ እየተዝናኑበት ይመስላል። እናም አንዳች ለእሳቸውም ሆነ ለስልጣናቸው የሚያሰጋ እንቅስቃሴ ከትግራይ አካባቢ ሲያስተውሉ የፊታቸውን ሜካፕ እስኪለቅ ድረስ ተበሳጭተው ሲወራጩ የሚታወቁት እኒያ ጠቅላይ ሚኒስትር አብይ አሁን ተረጋግተው ምላሽ ሲሰጡ ያስተዋለ ማንም ሰው የክልሉ ሁኔታ ምቾት እንደሰጣቸው መረዳት ይችላል። እንዳመሆኑ የጊዜያዊ መንግስቱ የስራ ዘመን ማብቃቱን የጊዜያዊ መንግስቱም እንደ አዲስ እንደሚቋቋም ግለሰቦችም እንደሚነሱ ጠቁመዋል። ፕሬዚዳንት ጌታቸው ረዳ በምክትል ፕሬዚዳንት ታደሰ ወረደና ጻድቃን ገብረትንሳኤ የሚመራው አድሚኒስትሬሽን ሁለት ዓመት ተጨማሪ ጦርነት እንዳይፈጠር ሁለት ዓመት ያሉ ጥያቄዎች በንግግር እንዲመለሱ ከፍተኛ ጥረት አድርገዋል። ምንም እንኳ ቀድሞ በነበረው ውጊያ ብንወቅሳቸውም ላለፉት ሁለት ዓመታት በሰጡት አመራር ግን ማድነቅ ማመስገን እንፈልጋለን። ተጨማሪ ውጊያ እንዳይነሳ ሙከራ አድርገዋል። ጥሩ ነገር ነው እሱ። ያ የሰጠናቸው የሁለት ዓመት ጊዜ አልቋል። አሁን ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። የትኛው ግለሰብ ከኃላፊነት እንደሚነሳ ያላነሱት ጠቅላይ ሚኒስትሩ ፕሬዚዳንቱንና ምክትሎቹን አመስግነው ከህወሓትና ስማቸውን ካልጠቀሷቸው ሌሎች ፓርቲዎች ጋር ግን እየተወያዩ መሆኑን አብራርተዋል። ፕሬዚዳንት ጌታቸው እና ምክትል ፕሬዚዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከእነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም፣ ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻችልን ለሚቀጥለው አንድ አመት መጠነኛ አሻ ያድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በኛ በኩል ያለው። ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀት እና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ከአንድ ሳምንት በፊት የተነበበውና የጠቅላይ ሚኒስትሩን ውሸት በሳተላይት መረጃ የሞገተው ዘኢኮኖሚስት መጽሔት አብይ 23 ሚሊዮን ቶን ስንዴ አምርቻለሁ ቢሉም እነዚህ ቁጥሮች መሬት ላይ የሉም፣ ትክክለኛው አሃዝ አምስት ነጥብ ስምንት ነው በማለት በባለሙያዎችና በሳተላይቶች መረጃ አስደግፎ አውጥቶ ነበር። የዛሬው የጠቅላይ ሚኒስትሩ የፓርላማ ማብራሪያ የጀመረውም ይህንን ሐሰተኛ መረጃ ያወጡባቸውን አካላት በማጣጣል ነው። ዛሬም ከአፍሪካ አንደኛ ስንዴ አምራች ሆነናል የሚለውን ውሸትም በድጋሚ ተናግረውታል። ይህንን ሐሰተኛ መረጃቸውን የሚያጋልጡባቸውን አካላት ደግሞ ለጆሮ በማይጥሙ ከመሪም በማይጠበቁ ቃላት አጣጥሏቸዋል። ዛሬ ኢትዮጵያ በአፍሪካ ከፍተኛው ስንዴ አምራች ሀገር አድርጓታል። ይህ ጉዳይ የሚያማቸው የሚያቀረሻቸው የሚያቃጥላቸው ሰዎች ያሉ ቢሆንም እውነታው ይሄ ነውና መዋጥ ይኖርበታል። በአፍሪካ አንደኛዋ ስንዴ አምራች ኢትዮጵያ ናት ዛሬ ጠቅላይ ሚኒስትር አብይ ካዛንቺስ የሐሽሽ መንደር ነበር በማለት አሁን ግን ያንን በማፍረሳቸው ሊደነቁ እንደሚገባ አፍሪካውያን መሪዎች ልምድህን አካፍለን እያሉ እንደሚጠይቋቸው ኢትዮጵያውያን እንደማያደንቋቸው ኢትዮጵያ ውስጥ ያለው እድገት በየትኛው መንግስት ዘመን ታይቶ የማይታወቅ መሆኑን በማንሳት እኔን ለምን አታደንቁኝም የሚለውንም ሞቀሳ ለነዚሁ የፓርላማ ሰዎቻቸው ሲያቀርቡ ተስተውለዋል። ባለፉት ዓመታት 167 ሺህ ቤት በአዲስ አበባ ሰርተናል ብለዋል። እነዚህ ቤቶች የት ነው ያሉት? ከቤቱ ሲነቀል እንጂ ቤት ሲታደል የታየ ሰው ሳይለም በጣ ቤት ሲደርሰ ውስጥ የታየ ማን ነው የሚል ጥያቄ ባይኖርባቸውም አንድም ሰው ያለ ካሳ አልተፈናቀለም በማለት ተናግረዋል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።